እንግዲህ እንደነገርካቸው ይህ ፍሪ ኦይል የሆኑ ምግቦችን ለምሳሌ ዘይት መመገብ ማትወዱ፣ እኔ ዘይት ከሚጠሩ ሰዎች አንዷ ነኝ። ይሄን ኤርፋየር የምትገዙ ኮመንት እንዳደርጋለሁ። በነገራችን ላይ ከቀድሞ ቪዲዮ የተቆረጠ ነው። አንዳንድ ረባሽ ሰዎች ስኪል የደወሉ ይረቡሽ ናል ና ለዛ ነው። ይሄስ ዋጋው ስንት ነው? እሱ 15 ሺህ ብር ነው፣ ግን ዲስካውንት ወጥቶለታል። ኦኬ፣ ዲስካውንት 14 ሺህ ብር እንሸጠዋለን። ካርቶኑን ሳይ ካርቶንንም ይቻላል እዚ ቃሁን እንድታሳያቸው በእጄ ላመልክትላቸው ይህ የዘላሌ መጥረሻ ነው። ከአስራአምስት ከአስራሁለት እስከ አስራ አምስት ደቂቃ ሙሉ ዶሮ አርስ ያደርጋል በመቶ ሰባ ዲግሪ ከአስራሁለት እስከ አስራአምስት ደቂቃ ደግሞ በመቶ ሰማኒያ ዲግሪ ድንጭ ችፕስ ይሰራል። ከስድስት እስከ ስምንት ደቂቃ ደግሞ በመቶ ስልሳ ዲግሪ አሳ ይጠብሳል ማለት ነው። እንዲሁም ከስድስት እስከ ሰባት ደቂቃ በመቶ ሰማንያ ዲግሪ ሽሪ ወይንም ሩቢያን ይጠብሳል። ከአምስት እስከ ሰባት ዲግሪ ደግሞ የተለያዩ አትክልቶችን በመቶ ሀምሳ ዲግሪ ይጠብሳል። እንደገና ደግሞ እዚጋ የሚታየን ከአምስት እስከ ስድስት ደቂቃ በመቶ ሰማንያ ዲግሪ ስቴክ የስጋ ስቴኮችን ይጠብሳል ማለት ነው። ይሄ የገላሌ የመጥረሻ በዘይት ነው የሚሰራው። ስንት ነው ዋጋው? እሱ 6500 ብር፣ ሁለት ሌትር ከግማሽ ይኸው ነው ካርቶኑ ላይ እንደሚታየው። ኦኬ አዎ፣ እዚህ ጋር እየታየ ነው። ሁለት ሌትር ከግማሽ ዘይት ይይዛል። በጥሩ ሁኔታ ክሪስፒ የሆነ ምግቦችን ማዘጋጀት የሚችል ነው። በጣም ወድጀዋለሁ። ዋጋው ስንት ነበር? እንደምትመለከቱት እዚህ ጋ የያዝኩት ጥብስ ለምሳሌ ደረቅ ያሉ ቁሶችን ሆነ ትንክስ ቁሶችን፣ መረቅ ያላቸው ቁሶችን ነው። እና የቤታችሁ እንግዳ ቀርታችሁ መጋበዝ ከፈለጋችሁ ቆዩብን አልቆዩብን ቀዘቀዘ ምናምን ከምትሉ ይሄ ዕቃ ገዝታችሁ ከታች እንዳልኳቸው አልኮል እና ጥጣርጋችሁ ለኩሳችሁ ሳይቀዘቅዝ እንግዳው አራት ሰዓት እንኳን ቢቆይ ሳይቀዘቅዝ ይጠብቀዋል ማለት ነው። ይሄ ዕቃ ከብረት ላይ የተሰራው ስንት ነው ዋጋው? እነዚህ ዕቃ ስድስት ሺ አምስት መቶ ብር ናቸው። ስድስት ሺ አምስት መቶ ብር። የመዛግ ባህርይ የለውም የለውም፣ ጭራሽ ፈጽሞ የለውም። ምረት ነው። እዚህ ጋር ደግሞ እንዳያቃጥላችሁ በሲልካን መያዣ አለው፣ እንዲሁም የእንጨት መያዣ አለው። በጣም ሳየው አይኔ ያረፈበትና ለምን ለእናንተ ማላሳያችሁ ብዬ ነው። ዋጋውን እንደሰማችሁ ነው፣ መታችሁ መግዛት ትችላላችሁ። ማይካ ናቸው፣ ማይካ ናቸው። የሰላጣ ማቅረቢያ እነዚህ እዚህ ጋር ማማ ማሳያቸው ሁሉ ጭንታቸው አብሮ አለ። የሳላድ እቃዎች ናቸው በደረጃ ያሉት ስንት ናቸው? ቸ እነሱ ተለቅ የሚለው ሦስት ሺህ አምስት መቶ ብር። ከላይ ያለው ፓርቲሽን አለው፣ አራት ፓርቲሽን አለው ውስጡ ሰላጣ፣ የተለያዩ ሰላጣዎችን ለምሳሌ ተቀላቅሎ የማይወድ ሰው ሲኖር ለምሳሌ ቲማቲም የሚጣላ ሰው ሊኖር ይችላል። ቴንበር እንዲሁም ከስ የሚጣላ ሰው ካለ ከሱ ኩቴንበሩ፣ ቲማቲም፣ እንዲሁም ሌሎችን አትክልቶችን ለየብቻ ሽንኩርትም ሊኖር ይችላል ለየብቻ አርጋችሁ ሰው የሚፈልገውን ወስዶ ቀላቅሎ የሚመደብበት ሰዓት ነው። ባለፓርቲሽኑ ከስር ወረድ የምትለው ሦስት ሺህ ብር። ይህንን ዕቃ ይህንን እንቁላል የገመተ ሰው ሽልማት አለው። ከእኔ ኮመንት ላይ ቀድሞ ቪዲዮን ሳይጨርስ ቀድሞ አይቶ የለ ገመተ ሰው ሽልማት አለኝ። ይህ እንቁላል ምን ሊመስላቸው ይችላል? የተለያዩ ማንኪያ እና ሹካዎችን እንዲሁም ቢላዎችን የያዘ ሴት እቃ ነው። ትንንሽ የሻይ ማንኪያዎች አሉት። የመመገቢያ ማንኪያም እንደዚህ ዋለ። የኬክ ወይንም የፓስታ መመገቢያ ሹካዎችን ማብሮት ቢላ ማገዋለን። ይሄ እቃ እንዴት ነው ኳሊቲ? ኳሊቲውን እስቲ ያራራል። እነዚህ አይለቁም፣ አይለቁም፣ አይለቁም። በጣም ኳሊቲ ናቸው። በጣም አሪፍ ናቸው። እና እነዚህ እቃዎች ከዱባይ ነው የሚመጡት። በነገራችን ላይ የዱባይ ናቸው እነዚህ አምስት ሺህ ብር ናቸው። ዲስካውንት ወጥቶለታል። አሁን በዲስካውንት እነዚህ ስንት መሰሎች? አራት ሺህ አምስት መቶ ብር። በነገራችን ላይ ይሄ ዲስካውንት የሚቆየው ለአንድ ሳምንት ያክል ነው። ከአንድ ሳምንት በኋላ ብትመጡ ዋጋው ላይ ብታገኙት እንዳትከራከሩ እና በጣም ብፌ ውስጥ ራሱ ቢቀመጥ መስተዋት ራሳችሁን ራሱ ብታዩበት ነው። በጣም ወድጀዋለሁ። ግምታችሁን ያስቀምጣችሁ ልጆች፣ ተሸላሚ ናችሁ። ቀድማችሁ ቪዲዮን ሳጨርሱ እስዚ ጋ ደግሞ አንዳንድ ሳህል ይታዩ ዩት ማለት ነው። በጣም የወድርኩት እቃ እ የቤት እቃ በጣም አድናቂ ነ በጣም መግዛት የንወድ አይነት ሰው ነ። እንደ የቤት እቃ የምትወዱ መግዛት የምፈልጉ ይሄ የምታዩ የሰላጣ እቃ ነው። ሰላጣ ማቀላቂያ አወታ አለ። በተለይ በዚህ በአራት ማዘኑ ሲሆን እዚህ ደግሞ በክብ አለ፣ በፍላወር ዲዛይን በጣም ው የሚያምረው። እሱም እንደምታዩት እንደሁ ማንክ ያለው መቀመጫው እንጨት ነው። ሶ ይህ እንደምታዩት የሰላጣ ለእንግዳ እንግዳ ሲኖርባችሁ የእራት ወይም የምሳ ፕሮግራም ሲኖርባችሁ ልጅ ቤት እንዳታቀርቡት ልጅ ቤት ጭራሽ እንዳታቀርቡት ያው ትልቅ እንግዳ ሲመጣባችሁ ቤተሰብ ሲሰበሰብ ምናምን በዚህ ሰላጣ ሰላጣ ሰርታችሁ በዚህ አቅርባችሁ በነገራችን ላይ ከምግቡ ይልቅ እይታው ነው ሰው የሚጋብዘው እና እንደዚህ ምግብ እይታው ሲያምር የበለጠ የሰው አፒታይት ይከፈታል ተመጋቢ ይሆናሉ ማለት ነው የሰላጣ እቃዎች እሱኛው ተለቅ የሚለው አምስት ሺህ ብር ነው። እቺ አራት ማዕዘኗ ደግሞ አራት ሺህ አምስት መቶ ናት። ሁለቱም ግን ዲስካውንት ወጥተዋል። ሁለቱም ዲስካውንት ላይ ናቸው። ዲስካውንት ላይ ናቸው። አራት ሺህ አምስት መቶ ነው። የአምስት መቶ ብር ዲስካውንት አለ። እየመጣችሁ ጎብኛቸው። ሳራ ማርኬት ከጋሙ አደባባይ አጠገብ ነው የሚገኙት። ስቀላ አድራሻቸው እና እዚህ ጋር ደግሞ ይሄ መድረሻ ይታየኛል። ጣሊያን ስሪት መሰለኝ። እነዚህ ከዱባይ ነው የሚመጡት። የቡና መቆያ ነው። ለሚቆላ ነገር ለቡና ብቻ ሳይሆን ማንኛውም የሚቆላ ነገር ይቆላል ማለት ነው። ይሄኛው እስከ አንድ ኪሎ መቁላት አቅም አለ

ከልባው ሜዳውን ነው የሚሞላውና ከኪሳራ ሁሉ ትድናላችሁ ብዬ ነው የማስበው። እንዲሁም ሻይ ቡና ምሰሩ ደግሞ በቀን ብዙ ቡና ቆልታችሁ ወቅታችሁ የምትሸጡ ሰዎች ድካማችሁን ያቀመላቸዋል። በአንድ ጊዜ አንድ ኪሎ ቀላል አይደለም። ይህ ብትገዙ ኮመንት ያደርጋለው። ይሄ ዋጋው ስንት? ሀገራችን ላይ ብዙ ብዙ እቃ አለ። የቱን ዘርዝሬ የቱን እንደምነግራችሁ አላውቅም፣ በፓርት ቱ እና ፓርት ስሪ ካልተገናኘን በስተቀር ማለት ነው። እንደምታዩት እዚህ ጋር በጣም ብዙ ጋ ይታየኛል። ኢትዮጵያ ውስጥ ኢትዮጵያ ውስጥ ምንም ነገር የለም ማለት አይቻልም። እንደምታዩት የተለያዩ የስጋ መርጫዎች

ፀደይ ባንክ አጠገብ ነው፣ ህንፃው ላይ ነው የሚገኘው። ጋማ አደባባይ ፊት ለፊት የትም ግራ ቀኝ ሳትሉ በኢትዮጵያ ንግድ ባንክ ፊት ለፊት ላይ ይገኛል። በዚህ በኩልም ራ ባንክ አለ፣ በታች በኩል ደግሞ ፀደይ ባንክ አለ። መታቸው እንድትጎበኛቸውና እንድትገዛቸው አብረታታላችሁ። መልካም ቀን ይሁንላችሁ።